ሰላም በድጋሚ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው ኢቲቪ 57 በሁለተኛ ክፍል እንደቀጠለ ነው። ዋና ዋናዎቹ ላስታውቃችሁ በቤንሻንጉል ጉሙዝ ክልል በተለያዩ ስደተኛ ጣቢያዎች የሚገኙ የተለያዩ ሀገራት ስደተኞች ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ትስስር እንዲኖራቸው እየተሰራ መሆኑን የስደተኞችና ተመላሾች አገልግሎት ገለጸ። ኢራን እና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ጠየቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፈህ ነኝ፣ አብራችን ቆዩ። ለረዥም ጊዜ ስንናፍቀው ስንጠብቀው ወደ ነበረው ውድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደ የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ፣ እኔ በህይወቴ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 በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የተለያዩ የፈጠራ ውጤቶች ፋሽን፣ ቴክኖሎጂ፣ ዕደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናይላቸዋለን። ምሄር ነው አሚኛው ሄሎ ጂ እንግዲህ እሑድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ! እንኳን ደስ አላችሁ! ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተወጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ውይይት አካሂደዋል። ውይይቱ ዛሬ ምሽት በኢትዮጵያ ቴሌቪዥን በሁሉም አማራጮች እንዲሁም በተለያዩ የመገናኛ ብዙሀን ከምሽቱ ሁለት ሰዓት ተኩል ላይ ይተላልፋል። እንድትከታተሉ እንጋብዛለን። የጥላቻ ንግግርና ሐሰተኛ መረጃዎች አሁንም የሀገሪቱ ሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሀን ባለስልጣን ገለጸ። የኢትዮጵያ መገናኛ ብዙሀን ባለስልጣን በጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ ጥናት ይፋ አድርገዋል። የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና ተንቀሳቃሽ ምስል የሚተላለፉ የአሰተኛና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ብለዋል። በተደረገው ጥናት 56 መቶ የሚሆነ የአሰተኛ መረጃና የጥላቻ ንግግሮች የተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት ሲሆን በመገናኛ ብዙሃን ደግሞ 26 በመቶ መሆናቸው ተመላክተዋል። የተላለፉት አሰተኛ መረጃና የጥላቻ ንግግሮች በኢትዮጵያ ማህበራዊ መረጋጋት እንዳይፈጠር ዜጎችን ለመጽና ግጭት ማነሳሳት እንዲሁም ሰዎች ተረጋግተው ስራቸውን እንዳይሰሩ የማድረግ ዓላማ ያላቸው ናቸው ብሏል። የጥናቱ ግኝት በፖለቲካ አመለካከት በብሔርና በሃይማኖት ላይ ያነጣጠሩት ሀሰተኛ መረጃና የጥላቻ ንግግሮቹ በፌስቡክ፣ ቲክቶክ እና በቴሌግራም ቻናሎች የተሰራጩ መሆናቸውን አማካሪ ታምራት ደጀኔ በጋዜጣዊ መግለጫቸው ላይ አስታውቀዋል። የጥላቻ ንግግርና ሀሰተኛ መረጃ ስርጭት አገራችን መንግስት የዜጎች የሰላም ደህንነትና ስጋት መሆኑ አሁንም ድረስ ሊሰመርበት ይገባል። በተለይ በዋነኛነት ይሄን አገልግሎት የሚሰጡ የማህበራዊ አገልግሎት ሰጪ ኩባንያዎች በሚፈለገው ደረጃ የአቅም ግንባታ ስራ ለመስራት ብቻ ሳይሆን ኃላፊነት ወስደው እንዲህ አይነት ጥላቻ ንግግር ተሰራጅቷል ተብሎ ጥቆማ በሚደርስባቸው ወቅት እንዲያወርዱ ሲጠየቁ የሀገራችን የጥላቻ ንግር አዋጁ ያስገድዳቸዋል ነገር ግን እዛ አካባቢ ላይ ክፍተት አለ፣ እንዝላልነትም አለ፣ ፈቃደኝነትም ብዙ አይታይም። አልፋፎ የሚያደርጉበት ትን አለ ግን በአብዛኛው ሲያወርዱ አይስተዋልም። እንደ ሪፖርተራችን የመራደም ዘገባ ሐሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪት ኩባንያዎች የኢትዮጵያን ብሔራዊ ጥቅም ታሳቢ በማድረግ የአሰራር ማሻሻያ እንዲደረግና የሚዲያ ልህቀት ማዕከል ለመቋቋም እየተሰራ መሆኑን አማካሪው ይገልጸዋል። ብቻ ቅርንጫፍ ጽህፈት ቤት እንዲከፍቱ እንፈልጋለን። ብዙዎቹ ማህበራዊ ሚዲያዎች በተለይ እንደ ሜታ የመሳሰሉት በጎረቤት ሀገራች ሳይቀር ቅርንጫፍ ጽህፈት ቤት አላቸው። ይሁንና ትልቅ ተጠቃሚ በጣም በርካታ ተጠቃሚዎች ባሉበት ኢትዮጵያ ይህ ነው የሚባል ቅርንጫፍ ጽህፈት ቤት የላቸውም። ስለዚህ ይህ እንዲከፍቱ እንጠብቃለን። ማህበራዊ ሚዲያዎቹ ሌሎች ሀገሮች ላይ የማስታወቂያ ዋና ገበያቸው ማህበራዊ ሚዲያ እንዲሆን እንደ ሚዲያ ማስታወቂያ ነው። ነገር ግን ከዚህ ማስታወቂያ ገቢ ሌሎች ሀገሮች ገቢ የሚሰጡበት የሚከፍሉበት አሰራር አላቸው፣ ይከፍላሉ። በእኛ ሀገር ሁኔታ ግን እስካሁን ከሚያገኙት የማስታወቂያ ገቢ አንዳችም ነገር ለመንግስት ሆነ ለሕዝቡ ኮንትሪቢዩት እያደረጉ አይደለም። ስለዚህ ይሄ እንዲከፍሉ ይጠበቃል ማለት ነው። ኢትዮጵያ የፊታችን ቅዳሜን ጀምሮ ሁለት አህጉር አቀፍና ዓለም አቀፍ እውነቶችን በትይቱ አስተናግዳለች። የፌዴራል ሲቪል ሰርቪስ ኮሚሽን በኢትዮጵያ የሚካሄዱ ሁለት ሁነቶችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያሌ በሰጡት መግለጫ ኢትዮጵያ የምታስተናግዳቸው ሁነቶች የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም መሆናቸውን ገልጸዋል። አስረኛ አፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ የተሞክሮ መቀየር የጋራ ግብ አዘጋጅቶ ወደ ተግባር ለመግባት የሚረዳ መሆኑን ዶክተር መኩሪያ ሀሌ ተናግረዋል። አንደኛው በአፍሪካ የተከማቸው የአገልግሎት አቅርቦት ችግሮች በመፍታት አካታች ዘላቂ ልማት የሚያመጣ ተጠያቂነት የሚያሰፍን የሰብአዊ መብት የሚያከብር የህዝቦች ትብብር እና ትስስር የሚያጠናክር ከባባዊ ሁኔታ ለመፍጠር የጠንካራ ተቋም አስፈላጊነት ወሳኝ መሆኑን ለመወያየትና የተሞክሮ ልውውጥ ለማድረግ ነው። ሁለተኛው አፍሪካ የተከማቹ ችግሮቿን ለመፍታትና የመጪውን ጊዜ ያለመ ተልእኮ ለመፈጸም ጠንካራ የሰው ሀብትና የመንግስት አስተዳደር የሚያስፈልጋት መሆኑ ላይ የጋራ መግባባት ለመፍጠር ነው። ሦስተኛው የቁጥጥር አቅም ያለው የህዝቦች የተጠቃሚነት ልዩነት የሚያጠብ ሁሉ አቀፍና ችግር ፈቺ ፖሊሲና የህግ ማዕቀፍ ማዘጋጀት የሚችል ተቋም መፍጠር የማይተካ ሚና ያለው መሆኑን የጋራ ግንዛቤ ለመያዝ ነው። ሁለተኛው ሁነት ደግሞ በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎት አስተዳደርና ኢኖቬሽን በሚል የሚካሄድ መሆኑን ገልጸዋል። የአፍሪካ ሀገራት ቀልጣፋ አገልግሎት እንዲያቀርበው የሚያስችል አቅም የሚገነባበት ስትራቴጂ ለመንደፍ የሚረዳ ፎረም መሆኑን ዶክተር መኩሪያ ኃይሌ ተናግረዋል። ሪፖርተራችን ሞላ ለማየው እንደዘገበው ፎረሙ ኢትዮጵያ በተከበረችው ሪፎርም አህጉርን በመወከል ተመራጭ የሆነችበት ነው ብለዋል። ኮሚሽነሩ ይሄ መድረክ በተለይ ኢትዮጵያ በመንግስት አገልግሎትና አስተዳደር አዲስ ፖሊሲ አውጥታ ሪፎርም በመጀመሯና የመሶብ የአንድ ማዕከል አገልግሎት በመጀመሪያ በፌዴራል ደረጃ በመጀመሯ ኢትዮጵያ ተመርጣ የኮንቲኔንቱን የአጠቃላይ የአህጉሩን ወክላ የሚካሄድ ኮንፈረንስ ነው። በዚህ ኮንፈረንስ ፈጠራ በታከለበት አግባብ ሰው ተኮር አገልግሎት ስለሚቀርብበት ሁኔታ የዓለም ተሞክሮ የሚቀርብበት የአፍሪካ ሀገራት ቀልጣፋ አገልግሎት እንዲያቀርቡ የሚያስችል አቅም የሚገነባበት ስትራቴጂ እንዲነደፍ እገዛ የሚደረግበት የዓለም አቀፍ የ2030 አጀንዳ 17 ግቦችና የአፍሪካ የ2063 አጀንዳ 20 ስትራቴጂያዊ ግቦች በማስታወስ ከሰላም ተቋም ግንባታና ፍትህ ጋር በተያያዘ የጠንካራ ተቋም ግንባታ ሚና አጉልቶ ለመወያየት የተዘጋጀ መድረክ ነው። በሌላ ጉዳይ ሰሞነኛ መነጋገሪያ በሆነው የመንግስት ሰራተኞች ሊቀነሱ ነው በሚል የሚናፈሰው ወሬ አስመልክቶ የፌዴራል ሲቪል ሰርቪስ ኮሚሽን እንዴት ያዋል ተብለው ከጋዜጠኞች ለቀረበላቸው ጥያቄ ኮሚሽነሩ ሲመልሱ በመንግስት እየተተገበረ ያለው የአገልግሎትና አሰራር ሪፎርሙ በተሟላ መንገድ ወደ አውቶሜሽን መግባትና የሚቆጠር ተግባር ሳይኖር መግለጫ መስጠት የለብን የሚያሉ ሲሆን የተፈጠረው የመረጃ ክፍተት ህዝቡን ለሀሰተኛ መረጃ መዳረጉን አስረድተዋል። ሆኖም የሪፎርም አዋጅና ትግበራ ፍኖተ ካርታው መነሻ የመንግስት ሰራተኞች ስራ ቆጥሮ የሚሰጥና የሚረከባቸው ብቁ አመራር ካለ መስራት ይችላሉ የሚል ፍልስፍና መሆኑን የገለጹት ዶክተር ሙክሪያ ሪፎርሙ ከሰራተኛ ቅነሳ ጋር የሚያገናኘው ነገር የለም ብለዋል። ለመንግስት ሰራተኛው በሙሉ ለህብረተሰቡም በሙሉ በሲቪል ሰርቪስ ኮሚሽን ደረጃ ማረጋገጥ የምፈልገው ይሄ የመንግስት አገልግሎትና አስተዳደር ሪፎርም ከሰራተኛ ቅነሳ ጋር የተያያዘ ነገር ምንም ነገር የለውም። ስለዚህ ሪፎርሙ በዋነኛነት የሚያጠነጥነው ጠንካራ የሆነ አመራር መፍጠር ይሄ ጠንካራ አመራር ስራ ቆጥሮ የሚሰጥ ቆጥሮ የሚረከብ ለዚህ ደግሞ የአሰራር ስርዓት የሚዘረጋ ውጤት ላመጡ ሰራተኞች ደግሞ የሚያተጋ አመራር ካለ የመንግስት ሰራተኛው ካለን ልምድም በተግባር ከሚታየው ማኳያ የመንግስት ሰራተኛው ስራ መስራት ላይ ችግር የለበትም የሚል ነው ድምዳሜው። ፍልስፍና ማህበራዊ ሚዲያዎች በተለያዩ መገናኛ ብዙሃን የሚነገረው ነገር ካያችሁት እኔ አንዳንዶቹም አይቻለሁ። እንደዚህ ማለት ሲፈለግ እንደዚህ ማለት ሊሆን ይችላል የሚል ነው እንጂ ምንጭ ያለው ወይ አዋጁን አይቶ ወይም ፖሊሲውን አይቶ ወይ ደግሞ ተግባራዊ እንቅስቃሴን አይቶ አይደለም የሚሰጠው። ይሄ ማለት ይሄ ሊሆን ይችላል የሚል ነው። ስለዚህ ከፈረሱ አፍ ለመስማት ለፈለገ ሰው ዋናው አላማ ሰራተኛ መቀነስ አይደለም ዋናው አላማ ሰራተኛውን አብቅቶ አላማ ያለው አድርጎ ሀገሩን እንዲያሳድግ ለማድረግ ነው ይሄ ሪፎርም የተነደፈው። በቤኒሻንጉል ጉሙዝ ክልል በተለያዩ የስደተኛ ጣቢያዎች የሚገኙ የተለያዩ ሀገራት ስደተኞች ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ትስስር እንዲኖራቸው እየሰራ መሆኑን የስደተኞችና ተመላሽ አገልግሎት ገለጸ። በክልል የሚገኙ ስደተኞችን በተለያዩ ገቢ ማግኛ ዘርፎች ተሰማርተው ተጠቃሚ መሆናቸውን ገልጸዋል። ነስረዲን ሀሚድ ተጨማሪ ያለው በቤኒሻንጉል ጉሙዝ ክልል ከ አንድ መቶ ስምንት ሺህ በላይ ስደተኞች በተለያዩ መጠለያ ጣቢያዎች እንደሚገኙ የስደተኞችና ተመላሾች አገልግሎት መረጃ ያመላክታል። እነዚህ ስደተኞች ታዲያ ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ግንኙነታቸው እንዲጠናክር እየተሰራ እንደሚገኝ ተገልጸዋል። በሽርቆሌ የስደተኞች መጠለያ ጣቢያ የሚገኙ ስደተኞች የኢትዮጵያ መንግስት በሰላም እያኖራቸው በመሆኑ ምስጋና አቅርበዋል። የአካባቢው ማህበረሰብም ከስደተኞቹ ጋር ያለውን ወንድማማችነት ተጠናክሮ መቀጠል አለበት ብለዋል። የኢትዮጵያን መንግስት ማመስገን እፈልጋለሁ፣ ምክንያቱም ይህ ጣቢያ ከተቋቋመ ሰላሳ አመታት አልፎታል። በዚህ ጊዜ ውስጥ በሰላም እንድንኖር አድርገውናል። የአካባቢው ማህበረሰብ አብሮን በመኖር ትልቅ እገዛ እያደረጉልን ነው። ይህ ተጠናክሮ ቢቀጥል እላለሁ። እኛ ከስደተኛ ጋር የሚኖሩ አብሮ ለመኖር ነው። እኛ ከስደተኛ ጋር አሁኑ እኛ ስደተኛ ሲመጣው ሰላሳ ዓመት ሆኖ አሁኑ ስደተኛ እና እኛ የሀገር ሰው ልባችን አንድ ካልሆነ ሰላም አይመጣም ማለት ነው። ከአካባቢ ማህበረሰብ ጋር በተለያዩ ማህበራዊ ግንኙነቶች አብሮ እየኖሩ መሆኑን የስደተኞች እና ተመላሾች አገልግሎት የሸርቆሌ መጠለያ ጣቢያ ኃላፊ አቶ ተገኝ ወርቅ አሸናፊ ተናግረዋል። ከሰላሳ ዓመት በላይ የቆየ ስደተኛ መጠለያ ጣቢያ ነው። ከማህበረሰቡ ጋር በሰላም ሰላማዊ ግንኙነት ነው ያለው። አብሮ የሚበላ አብሮ የሚጠጣና እንዲሁም በማህበራዊ ግንኙነቶች፣ በገበያ፣ በተለያዩ ነገሮች ላይ አብሮ የሚያከብሉ ብዙ ጊዜ በሃይማኖትም የሚገናኝ በቋንቋ የሚገናኝ ማህበረሰብ ነው። የጉድ ኔይበርስ ኢትዮጵያ አሶሳ ፕሮጀክት ስራ አስኪያጅ ለገሰ መርጋ እንዳሉት በማህበረሰቡና በስደተኛው መካከል የመረዳዳት ባህልን ለማዳበር እየተሰራ መሆኑን ገልጸዋል። በመንግስትም ሁለቱም ማህበረሰብ እንዲገናኙ አብሮ እንዲሰሩና በተለይ ስደተኛ አካባቢ ማህበረሰብ ላይ ያለውን ተፈጥሮ ሀብት ተጠቅሞ ኑሮን እንዲያሻሽል መሰረት የሚሆን ኩነት ነው ብለን እናስባለን። በአካባቢው ያለው ልምድ ስደተኞች ያሉበት ሌሎች አካባቢዎች ተሞክሮ ይሆናል ያሉት ደግሞ በአሶሳ ዞን የሆሞሻ ወረዳ ሰላም ግንባታ እና ጸጥታ ጽፈት ቤት ኃላፊ አቶ ባበክር ያቆብ ናቸው። ሌሎችም ስደተኛ ያለበት ቦታ ላይ እንደዚህ አይነት ነገር ተሞክሮን ተወዝዶ ለቀጣይ የተጠናከረ ግንኙነት እንዲኖር በተለየ እንደ ሀገራችን ኢትዮጵያ ስደተኛ ተቀባይ ከመሆኑ አንጻር ወደ ወረዳችን ደግሞ ስንመጣ ወረዳችን በጣም ስደተኛ ያቃፊ ወረዳ ከመሆኑ ከአካባቢ ማህበረሰብ በጥሩ ሁኔታ ነው መብታችሁን ተጠብቆ ሁሉም የተጨናነቁ አይደለም። በግንኙነት መድረኩ የአካባቢው ማህበረሰብና ስደተኛው የሚወክሉ ባህላዊ ጫዋታዎች እንዲሁም ስፖርታዊ እንቅስቃሴዎች ተካሂደዋል። ለኢትዮጵያ ቴሌቪዥን ነስራዲን ሐሚድ ከአሶሳ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ2017 ለሚካሄደው የመጅሊስ አመራር ምርጫ የመራጮችና አስመራጮች ምዝገባ ነገ አርብ እንደሚጀመር የምክር ቤቱ ምርጫ አስፈጻሚ ቦርድ ገልጿል። ቦርዱ በሰጠው ጋዜጣዊ መግለጫ ምርጫውን ፍትሐዊና ስኬታማ ለማድረግ የተለያዩ ስራዎች መሰራቱንም ገልጸዋል። የመራጮችና አስመራጮችን ምዝገባን የማሳረት ተግባርም መከናወኑንም አስረድተዋል። በገጠር የሀገራችን ክፍሎች በአካል ቀርቦ በጽሁፍ የሚከናወን በመሆኑ ሰነዶቹን በአማርኛ፣ በአፋን ኦሮሞ፣ በአፋርኛ፣ በሶማሊኛና በትግርኛ ቋንቋዎች ታትመው በተዋረድ እስከ መስጅድ የማሰራጨቱን ስራ በአብዛኛው ተከናውኗል። በከተማ ኢንተርኔት በሚደርስበት አካባቢ በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ምልመላና ስልጠና ተከናውኗል። ሕብረተሰቡ የነቃ ተሳትፎ እንዲያደርግ በየመስጅዱ ኢማሞች በጁማዓ ፍጥባና ሌሎች መንገዶች ስለ ምርጫው በቂ ግንዛቤ እንዲሰጡ ለማድረግ ሰፊ ስራዎች ተሰርተዋል። ሪፖርተራችን የነቃቸው ሰማው እንደዘገበውም ህዝበ ሙስሊሙ ለምዝገባው የነቃ ተሳትፎ ሊያድርግ ይገባል ያለ ሲሆን ቦርዱ በነገሎትም በተለያዩ የኢትዮጵያ አካባቢዎች በሚገኙ መስጊዶች የመራጮችና የአስመራጮች ምዝገባ እንደሚጀምርም ተገልጿል። ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገ ዕለት ምዝገባ ይጀመራል። ምዝገባውን በሁለት ሳምንት ለማጠናቀቅ እቅድ ተይዟል። ህዝበ ሙስሊሙ በአቅራቢያው በሚገኝ የወረዳ የወረዳው መስጂድ በተገለጸው ጊዜ እንዲመዘገብ ቦርዶ ጥሪ ያስተላልፋል። የውጭ ዜና ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አቅርበዋል። የሀገራቱ ግጭት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ነው የጠየቁት። በሌላ ዜና አሜሪካ በእስራኤልና ኢራን ጦርነት ውስጥ ከገባች ሊጠገን የማይችል ውድመት ይደርሳል ሲሉ የኢራኑ መንፈሳዊ መሪ አስጠንቅቀዋል። ኢራናውያን ከትራምፕ የቀረበውን የእጃቸውን ስጡጥሪ ጥሪ አንቀበልም ያሉት አያቶላ አሊ ሆሜኒ ኢራናውያን እንዲህ ያለ ታሪክ ያላቸው ሕዝቦች አይደሉም ብለዋል። እስራኤል በኢራን ላይ ኢራንም በእስራኤል ላይ የሚፈጽሙ ጥቃት እንደቀጠለ ነው። የሰባዊ መብት ተቋማት መረጃዎች እንደሚያሳዩት እስራኤል በኢራን በፈጸመችው ጥቃት ከ1,300 የሚልቁ ሰዎች ሲቆስሉ ከ580 በላይ ደግሞ ሞተዋል። በአንዳንድ የኢራን ከተሞች የምግብና የነዳጅ እጥረት መከሰቱን ኤኤፍፒ ዘግበዋል።